ሀያኛው የብሔር ብሔረሰቦችና ህዝቦች ቀን በዓል በማዕከላዊ ኢትዮጵያ ክልል ሆሳና ከተማ ይከበራል። ለበዓሉ አካባቢ የተደረገውን ቅድመ ዝግጅት በማስመልከትም የክልሉ የህዝብ ተወካዮች ምክር ቤትና የብሔረሰቦች ምክር ቤት መግለጫ ሰጥተዋል በዓሉ ታላቁ የኢትዮጵያ ህዳሴ ግድብ በተመረቀበት የቀይ ባህር ተጠቃሚነት መብት ፈር በያዘበት እና ሌሎች ሀገራዊ ፋይዳ ያላቸው ፕሮጀክቶች ለውጤት የበቁበት ወቅት ላይ መከበሩ ልዩ እንደሚያደርገውም ተነስቷል ለበዓሉ አከባበርም በቂ ዝግጅት መደረጉም እንዲሁ ተነግሯል ማዕከላዊ ኢትዮጵያ የቱሪዝም የኢንዱስትሪ መዳረሻ አድርገን እየሰራን ያለንበት ሁኔታ አለ። የሀያኛው ብሔር ብሔረሰቦች ህዝቦች ቀንን ለማክበር ከሁሉም የሀገራችን ክልሎች የሚመጡ የኢትዮጵያ ማዕከል ከሆነችው ከመዲናዋ ቅድም እንዳስቀመጥኩት በቅርብ ርቀት የምትገኝ ከተማ ነች። የስራ ወዳድ ስራ ወዳድ እና ታታሪ የሆነ ህዝብ ይዞ የተመሰረተ ክልል ነው። ስለዚህ ፍጹምና ሰላማዊ በሆነ መንገድ አስር ብሔረሰቦችና እንደዚሁም ደግሞ በውስጡ በኢትዮጵያ የሚኖሩ ብሔረሰቦችን ይዛ የተመሰረተች ክልል ነች። ክልሉ ከተመሰረተ ያ አጭር ጊዜ ቢሆንም በተለይ የብልጽግና እንሳቤዎች ፍጥነትና ፈጠራ ታክሎበት ትልልቅ ውጤቶችን ማምጣት የቻልንበት አርሶ አደራችን ኢኮኖሚካሊ ተጠቃሚ መሆን የቻለበት ከተሞች ላይ መነቃቃት የተፈጠረበት ከበዓሉ ጋር ተያይዞ ደግሞ ትልቅ እድሎችን ጭምር ይዞ የመጣበት ሁሉም ማህበረሰብ ጋር ግንዛቤ የተፈጠረበት እዚህም እዛም ሁሉም በራሱ ተነስቶ ስራዎችን እየሰራ ያለበት ሁኔታ ነው ያለው እና ትልልቅ ለውጦችን ማግኘት የቻልንበት ሁኔታ ነው ያለው። የማዕከላዊ ኢትዮጵያ ክልል የብሔረሰቦች ምክር ቤት አፈ ጉባኤ አቡቱ አንይቶ በበኩላቸው በዓሉ የሕዝቦችን ሕብረብሔራዊ አንድነት የሚያጠናክር ስለመሆኑ አስተዋል። እንደ ክልልም በዓሉን የማስተናገድ እድል ከተገኘ ወዲህ ቅድመ ዝግጅት ሰፊ ቅድመ ዝግጅት መደረጉንም ነው ያነሱት። የተለያዩ ኮሚቴዎች ተደራጅተው ስራ እየሰሩ ናቸው አለ። ከዚህ አንጻር አንደኛው እውነት የሚሆነው የሲምፖዚየም በዓል ነው። ሲምፖዚየሙን ከማዘጋጀት አንፃር ያው ክልላችን እንደሚታወቀው በአዲስ መልኩ የተደራጀ እንደመጣ የተሟላ መሰረት ነው። ስለዚህ ለሲምፖዚየሙ የሚሆን አዳራሽ በአዲስ መልኩ ተሰርቶ ሞስት አሁን የመጠናቀቅ ደረጃ ላይ ነው፣ ተዘጋጅቷል። ከዛ ውጪ ደግሞ ያው የአዳራሽ ነው ስቴዲየም ስራ ነው። በአደባባይ ለሚከበረው በዓል የስቴዲየም ስራ ያው ቀደም ሲል የነበረውን ስቴዲየም ወሳና ከተማ ላይ በተሻለ ደረጃ ከጥጋናም ባለፈ ደረጃ በሶስት ወር ጊዜ ውስጥ እንዲደራጅ ተደርጎ አሁን ለበዓሉ ዝግጁ ነው የሆነው። ከዛ ውጭ በዓሉ አንደኛው የባዛር ኤግዚቢሽን የሚከበረው ውልቅጤ ላይ ነው። ይህን መሰረት በማድረግ ውልቅጤ ላይ ደግሞ ለባዛር ኤግዚቢሽን በሚሆን መልኩ ዝግጅት ተደረገናለሁ። ከዛ ውጪ ከሁሉም ክልሎች የሚመጡ እንግዶችን የባህል አምባሳደሮችን አቀባበል ለማድረግ በየአካባቢው ሁሉም አካባቢ ዝግጅት እየተደረገ ነው።